የሩታ እየሸጋ ወንድም መቅረት የለበትም። የምር እና በጣም ነው ያሳዘነኝ። ትላንትና ሊያለቅስ ነበር እና ዳኒ እና ጽጌ ቀርተው ሜሪ ቀርተው እሱ ቢመጣ እና ደግሞ የሚቀሩ ልጆች እና የፍሬ ምናምን ቢመጡ በጣም ደስ ይለኛል። የማርክ ደግሞ መሳካቱ በጣም ነው ደስ ያለኝ እና ኢሳቅ መቅረት የለበትም። እንደምንም ብላችሁ ማምጣት አለባችሁ። እኔ በጣም ነው ያሳዘነኝ የምር የሆነ በቃ ፊቱ ምናምን ሲቀያየር ሲናደድ ምናምን በጣም ነው ያሳዘነኝ። ለምን የሆነ በቃ ሄዳለሁ ብሎ ቢመጣ ራሱ ያሞቀዋል። በነገራችን ላይ ዲጄ ነው ኢሳቅ ማለት ነው እና ያሞቀው ነበረ እና በጣም ነው ያሳዘነኝ። የሆነ በቃ ፊቱ ላይ የሚታየው ስሜት በጣም ያሳዝናል እና ሊያለክሱላ ነበረ ሁለቱ ቀርተው እሱ ደግሞ ቢመጣ በጣም ደስ ይል ነበረ። እነዛ አቃጣዮች ቀርተው ማለት ነው፣ ሶስት አይጦች ቀርተው እሱ ቢመጣ በጣም ደስ ይለናል። ግን የሁላችንም ምርጫ ነው። እኛ ባል ነው ደግሞ አይሆንም እንግዲህ እንደምንም ደግሞ እድሉን እንትን ብትሉለት ደስ ይለናል። ማለት እንደምን ብላችሁ ብታመጡት የምር መቅረት የለበትም እና የተጠሩ ልጆች እንዳለ መቅረት የለባቸውም። እኔ ፍሬም እና አቤላ ምናምን መቅረት የለባቸው የምር በጣም ነው የሚያስጠላው። የማርክ ግን መሳካቱ በጣም ነው ደስ ያለኝ። እነዚህ ሁለት ሶስት አይጦች ቀርተው ደግሞ ሌሎቹ ቢመጡ በጣም ይበልጥ ደስ ይለን ነበረ። ግን ምንም ማድረግ አንችልም። ያው ከዱባይ መንግስት ጋር አንጋፈጥም ማለት ነው እና እንግዲህ ፈጣሪ ያውቃል። ያው የሚመጡት ነው። እኛንም ፕራንክ ሊያደርጉን ሊሆን ይችላል አይታወቅም። የእነሱ ነገር ማለት ነው። ሁላቸውም ሊመጡ ይችላሉ። የእነ አብርሽ ነገር እኮ አይታወቅም። ያው የእነሱ እንትን እንትን ስለሆነ ማለት ነው። ያው ሰርፕራይዝም ሊያደርጉን ይችላሉ አንድ ላይ መጥተው እና ዛሬ ምናልባት ይገባሉ ይመስለኛል። እንጠብቃለን ማለት ነው። ዛሬ በእነሱ ቪዲዮ ትላንት ይመጣሉ ብለን ነበረ። በኢሳቅ ቤት መጥተዋል። ዛሬ ደግሞ ምናልባት በነጽጌ ወይም ደግሞ በራሳቸው ቤት ይመጣሉ ማለት ነው። እና ቤተሰቦች መልካም ውሎ ይሁንላችሁ ማለት ነው። ወዳችኋለሁ።